ጅራት ደከመ። አይዞህ፣ አሁን ነጻ ነቃ። እህቷና አበረታት። ነው የምትሆነው። እንወጣለን፣ ከፈለጋችሁት አጥበን። ቡቺ፣ ኑ፣ ኮታ። እስኪ ቡቺ፣ ቡቺ፣ እስኪ ምንድን ነው ያሳያ ቤት እየሄዱ ነው እንጂ፣ ይሄ ምን እርሻ ወፍታና፣ እዛ ፏፏቴ ጋር እንሄድ ወይስ ይሄን ምንጭ ጠጥተን እንመለስ? አይመሽባችሁም ኮ ታዲያ። ይኸው የእሷን ምንጭ እንጠጣና ይኸው ቤት ያለ ምንጭ መሰለኝ። ከዚህ በላይ ምን ያድርግልህ። ውሃ ፏፏቴ ይሻላል። እሺ፣ ሂድ ሂድ። ማዶ ላይ ያለው ነጭ መንገድ ጭምር ነው የምንሄደው። አሁን ነጭ መንገድ እንግዲህ ፏፏቴ ድምፁ ይሰማል። ይሆ ቀጥል፣ እዛ አለው እሱ ምንጭ የዚህ ፏፏቴ ምን ያደርግለታል?

ጉሌቹ ታናቷ ትታያለች።

ይቅርብን እዛ። የግድ እንሂድ ታው ዙ ይሄን ምንጭ ጠጡና ተመለሱ። ይቅርባችሁ ከሞልተን ነጉ ጋር አይሻላችሁም። ልጆች ሩቅ ኮኖፍታ ነው የሚቀረን ውሃ ተውጣ ሲገባ